እንግዳችን ዶክተር ፈቲሄ ማህዲ ይባላሉ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንኳን ደህና መጡ። እንግዲህ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች ተገኝተው በርከት ያሉ ጉዳዮችን አንስተው ነበረ። ከነዚህ መካከል ደግሞ የሁለቱን ውሃዎች ጉዳይ ይመለከታል። አንደኛው የኢትዮጵያ የባህር በር ጥያቄ እንደሚያስፈልጋት ነው። ሌላኛው ደግሞ ከአባይ ወንዝ ጋር የትብብር ተጠቃሚነትን ይመለከታልና ነገ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ተገኝተው ማብራሪያ ለጥያቄዎች ደግሞ ምላሽ የሚሰጡበት ሂደት አለና እነዚህን ጉዳዮች በ መንገድ ያነሷቸዋል ብለው ይጠብቃሉ። አሁን እንግዲህ በሁለቱ ምክር ቤቶች የጋራ ጉባኤ ላይ ክቡር ፕሬዚዳንቱ ያነሷቸው ቁልፍ ወሳኝ ነጥቦች አሉ። በተለይ በዲፕሎማሲው ዘርፍ መንግስት ትኩረት ሰጥቶ ቢሰራባቸው ነገሮችን አንስተዋል። እነዚህ ቁልፍ ጉዳዮች ለምሳሌ ላብነት ብናነሳ አንደኛው ዜካ ማዕከል ያደረገ ብሔራዊ ደህንነትን ማረጋገጥ አንዱና ወሳኙ ነው። ሁለቱ በሁለቱ ውሃዎች ላይ ያለን ጥቅም ብሔራዊ ጥቅማችን ከማስጠበቅ አንጻር ሁለቱ ውሃዎች ወሳኝ እንደሆኑና የኢትዮጵያ ሕልውና እንደሆነና ይሄ በተለይ ሁለተኛው ነጥብ ከውሃ ጋር በተያያዘ ፍትህን ባልተከተለና ዜጎችን ባላሳተፈ መልኩ ኢትዮጵያ ከባህሮቹ ተገላ ከሁለቱ ውሃዎች ተገላ ለዘመናት የቆየችበትን ሁኔታ ለማስቆም ፍትሐዊና አስተማማኝ በተለይ የባህር በር ጋር በተያያዘ ፍትሐዊና አስተማማኝ የሆነ የባህር በር ለማግኘት ከቀጠናው ካሉ ሀገራት ጋር መንግስት በዲፕሎማሲ ዘርፍ ትኩረት ሰጥቶ ከሚሰራባቸው ነጥቦች አንዱ ነው። ሶስተኛው ለውጭ በውጭ ጉዳይ ፖሊሲው ያው ለጎረቤት ሀገራት ቅድሚያ የሚሰጥ ነው። ያንን ደግሞ አጠናክሮ እንደሚቀጥል ነው። እሱንም ማየት እንችላለን። ሌላው በዓለም አቀፍ ኃይል አስተላለፎች ውስጥ ሚዛኑን የጠበቀ ግንኙነት ማድረግ ነው። እነዚህ አራቱ ቁልፍ ናቸው። ከእነዚህ ውስጥ የውሃውን ጉዳይ ስናይ እንግዲህ መንግስት የባህር በር የማግኘት ስራን አተኩሮ እንደሚሰራ በዚህ በ2018 እና ነገ በሚኖረው ጉባኤም የምክር ቤት አባላት ከዚህ ጋር በተያያዘ የተለያዩ ጥያቄዎች ክቡር ጠቅላይ ሚኒስትሩን ይጠይቃሉ ብለን እናስባለን። እንግዲህ ይሄ ለኢትዮጵያ ለሀገር ክብርና ጥቅም ትልቅ ፋይዳ ያለው ጉዳይ ስለሆነ በሁለቱ ውሃዎች ላይ ያሉ ስራዎች ምን እንደሚመስሉ በተለይ በቀጣይ በ2018 የመንግስት ትኩረት አቅጣጫ እንደመሆኑ መጠን ሀገራችንን ሉዓላዊነት ከማስከበር አንጻር በተለይ ሀገሪቱ ከዓለም አቀፍ ንግድ ጋር ድርጅት ጋር ለመገናኘት መታረገው ትልቁ አንዱ ፋይዳ ነው። የባህር በር በተደጋጋሚ ስነሳ ቆይቷል። የራስን እድል በራስ የመወሰን እጣ ፈንታ በተለይ በጂኦግራፊ ተገድባ ኢትዮጵያ ተገላ መኖር እንደሌለባት እና ያንን ደግሞ የሀገርን ሉዓላዊነት ከፍ ከማድረግ አንጻር ትልቅ ፋይዳ አለው። በሌሎች ሀገራት ላይ እስከዛሬ ጥገኛ ሆና ኖራለች። ያንን የማላቀቅ ጉዳይ ነው። ጥገኝነትን እና ከወደብ አስተዳደር ጋር ከሎጂስቲክስ ጋር ዘግይቶ ነው የሚመጡት ኛ ና ከውጭ አንጻርም ከፍተኛ ጉዳት እያስከተለብኝ ያለ ነገር ነው። የሀገር ገጽታና የኢትዮጵያን የጂኦ ፖለቲካ የጂኦ ፖለቲካ አቋምን ማጠናከሪያ ሆኖ ነው የሚያገለግለው። ይሄ የሁለቱ ውሃዎች ጉዳይ ማለት ነው። ስለዚህ ኢትዮጵያ በፖለቲካው ና በኢኮኖሚው ከአካባቢው ካሉ ከቀጠናው ካሉ ሀገራት ጋር የተዋናይነት ሚናዋን ተሳትፎዋን እንዲጨምር የሚያደርግ ጉዳይ ነው። ስለዚህ ይህንን ጉዳይ ፍትሐዊና አስተማማኝ የሆነ የባህር በር በማግኘት ኢትዮጵያ በቀጠናው በፖለቲካው፣ በኢኮኖሚው የበኩሏን ሚና፣ ተዋናይነቷን፣ አስተዋጽኦዋን እንዲጨምር ከማድረግ አንጻር ትልቅ ፋይዳ ስላለው ከዚህ ጋር የተያዙ ጥያቄዎች ይነሳሉ፣ ከአባላት ከተከበሩ ምክር ቤት አባላት ብለን እንጠብቃለን። ከዚህ ጋር ተያይዞ ብሔራዊ ደህንነት ዋስትና ጋም የተያያዘ ነው። የወደብ አገልግሎት ቀልጣፋ ፍትሐዊ እንዲሆን ከማድረግ አንጻር ከኢኮኖሚ አንጻርም ትልቅ ፋይዳዎች አሉት። ኢትዮጵያ ለወደብ የምታወጣው ብር በጣም ከፍተኛ እንደሆነ ይታወቃል። በተደጋጋሚ ሲነሳ ነበር። ያንን ከማስቀረት አንጻር ትልቅ ፋይዳ አለው። ምርቶቻችንን ለዓለም ተደራሽ እንዲሆኑ ኢትዮጵያ በዓለም አቀፍ ንግድ ድርጅት ውስጥ ተሳትፏ ከፍ እንዲል ትልቅ ፋይዳና ሚና አለው። የውጪ ንግድ መፍጠንና መጨመርም ያስከትላል። የባህር በር ስናገኝ እና ከህልውና ጉዳይ ከዜጎች የመልማት ጋር የባህር ንግድ ሎጂስቲክስን በማስፋፋት ደግሞ የሚመጣ የስራ እድሎች ይኖራሉ። እነዚህን ሁላ የያዘ ነው ማለት ነው። የባህር ላይ ያሉ ሀብቶችን ከመጠቀም አንጻር አሳዎች አሉ፣ ጋዝ አለ። ዓለም አቀፍ ሕጎች የባህር በር አጠቃቀም ሕግ ዩናይትድ ኔሽን የተባበሩት መንግስታት ያወጣውም ይህንን ነው የሚደግፈው። እና እነዚህ ነገሮች አጠቃላይ የባህር በር የማግኘት ጉዳይ ከጂኦ ከጂኦግራፊ ገደብ

እስረኝነት ያብቃ ነው። ከዚህ በኋላ ታስረን አንቆይም ነው። ኢኮኖሚያ ኢትዮጵያ ያላትን እምቅ ኢኮኖሚ አቅም ለማውጣት ለዓለም እስከዛ አላወጣችም ኢትዮጵያ በርካታ እምቅ አቅሞች አላት። ባህር በር ሲኖር ነው እምቅ አቅምን ማውጣት የምናወጣው። በአጠቃላይ የሀገር ክብርና ሉዓላዊነት ማረጋገጥ የሚቻልበት ጉዳይ ነጥብ ወሳኝ ስለሆነ ነገ በዚህ ጉዳይ ላይ የተከበሩ ምክር ቤት አባላት ክቡር ጠቅላይ ሚኒስትራችንን በቀጣይ በ2018 እነዚህ ነገሮች የሀገርን ሉዓላዊነት ከማስከበር ከነበር አንጻር በሁለቱ ውሃዎች ጥቅም ላይ ምንድን ነው መንግስት ያሰበው? እንዴት ነው ሊሰራ ያቀደው? ትኩረት አቅጣጫዎቹም ዝርዝር ተደርጎ ሊጠየቁ ይችላሉ ብለን እንጠብቃለን። ሌሎች ጉዳዮችን አጠር አድርገን እንመልከትና ሌላኛው ደግሞ ዲፕሎማሲያችን ላይ እየተነሳለ የእኛ ዲፕሎማሲያዊ ለጎረቤት ሀገራት ቅድሚያ የሰጠ ዲፕሎማሲያ ተብሏልና ይሄ ምን ጥቅም ያስገኛል የሚለውን እንመልከተው። አሁ እንግዲህ የኢትዮጵያ የውጭ ግንኙነት ፖሊሲ ለጎረቤት ሀገራት ቅድሚያ የሚሰጥ ነው። እዛ ላይ በደንብ እየተሰራ ነው። ይሄ በጣም ትልቅ ስትራቴጂያዊ ጠቀሜታ አለው። ጎረቤት ሀገራት ላይ ቅድሚያ መስጠት የኢትዮጵያ ብሔራዊ ጥቅም እንዲከበር ትልቅ ፋይዳ አለው። የኢትዮጵያ ብሔራዊ ጥቅም ስንል ያው አንዱና ዋነኛው የተወሰኑትን ባነሳ፣ ሰላም፣ ደህንነትና ብልጽግና እነዚህ በጣም ወሳኝ ናቸው። እነዚህ ነገሮች ደግሞ ከጎረቤት ጋር በትብብርና በጋራ በመሆን ካልሆነ በስተቀር እነዚህ ሶስቱ ቁልፍ የብሔራዊ ጥቅሞቻችን ማስከበር በጣም ይከብዳል። ስለዚህ በዘላቂነት የብሔራዊ ጥቅማችንን ለማስጠበቅ ከጎረቤት ሀገራት ጋር በምናደርገው ቅድሚያ እንግዲህ ይሰጣል። እነዚህ ጎረቤት ሀገራት እንግዲህ በደም በሃይማኖት፣ በዘር፣ በቋንቋ፣ በስነ ልቦና ምን ተሳሰር አገራት ነን። እነዚህን ቅድሚያ በመስጠት አንደኛ በሰላምና ጸጥታ ጉዳዮች ላይ በጋራ ለመስራት በጣም ያግዛል። በሰላምና ጸጥታ ጉዳዮች ላይ ጎረቤት ሀገራት ላይ ያለ ጉዳይ የኛን ተጽዕኖ ያሳድርብናል። በድንበር ላይ በጣም ረጅም ድንበር ነው የምንጋራው። በድንበር በኩል የህገወጥ መሳሪያ ዝውውር ሊኖር ይችላል፣ የአሸባሪዎች ጉዳይ ሊኖር ይችላል። በዚህ ላይ በትብብር መስራት አለብን። ድንበር ተሻጋሪ ሀብቶቻችን አሉ፣ በዛ ላይ በጋራ መስራት ያስፈልጋል። ስለዚህ በአጠቃላይ ቀጠናዊ መረጋጋት ለማምጣት ጎረቤት ሀገር ላይ ሰላም ሲኖር፣ እኛ ጋም ሰላም ይኖራል ማለት አለበለዚያ የነሱ ተጽዕኖ እኛ ጋር ይመጣል። እኛ ጋም ሰላም ከሌለ እነሱ ጋም ሰላም አይኖርም። ቅድሚ ያለ ነሱ በመስጠት አንደኛ በጸጥታና ደህንነት መስራት ነው። ሁለተኛ የኢኮኖሚ ብልጽግናን ከማምጣት አንጻር እና ቀጠናዊ ትስስርን ከማምጣት አንጻር፣ ለምሳሌ ለኢትዮጵያ ትልቅ ሰፊ ገበያ አለ። ኢትዮጵያ በጣም እምቅ አቅም አላት፣ እያደገች ነች። ይህን ምርቶቿን ሸቀጦቿን ለጎረቤት ሀገራት ትልቅ ገበያ ይፈጥርላታል። የመሰረተ ልማት ትስስሮችን ከመፍጠር አንጻር እንደዛው፣ ምስራቅ አፍሪካ ቀጠናውን ከማስተሳሰር በመንገድ በኤሌክትሪክ ሽያጭ ወረድ ይጀምረናል። በፊትም እየሰጠን ነው፣ አሁንም እንሰጣለን። ባቡር፣ እነዚህ መሰል ነገሮች ናቸው ዓለምን እያሳደጉ ያሉት። የሌሎች ሀገራት ተመክሮም ይህን የሚያሳየው እና ሌላው የባህር ባህር በር ጉዳይ በጣም ወሳኝ አጀንዳ ነው። ባህር በር እንፈልጋለን ስንል ለጉርቤት ሀገራት ቅድሚያ ካልሰጠን ዲፕሎማሲን እነሱ ላይ ትኩረት ካላደረገ የባህር በር ማግኘት ጉዳያችን አስቸጋሪ ነው። ስለዚህ ይሄ የትኩረት ፖሊሲ አቅጣጫው በጣም ወሳኝ ነው። መተማመንና መከባበር በጉርቤት ሀገራት መካከል እንዲኖር ስለሚያደርግ ይሄ ፖሊሲ ትክክል ነው። በዚህ ጉዳይ ላይም ጥያቄዎች ሊነሱ ይችላሉ ብለን ኤክስፔክት እናደርጋለን። ሌላኛው የመጨረሻ ጥያቄን ላድርግና በ2018 እንግዲህ ትኩረት ተሰጥቶ ቅድሚያ ተሰጥቷቸው ይሰራባቸዋል ከተባሉ ጉዳዮች አንዱ ግጭትን ማድረቅ እንዲሁም ደግሞ በሰላማዊ መንገድ መፍታት ነውና እዚህ ላይ ያለሁትን ሀሳብ ያጋሩ። እንግዲህ ኢትዮጵያ ውስጥ ካሉ እዚህም እዛ የሚነሱ ችግሮች ውስጥ አንዱ የሰላም ችግር በተደጋጋሚ ይነሳል። በዜጎች ዘንድ ይሄ የሰላም ችግር እንግዲህ ዜጎች ላይ ዘርፈ ብዙ ችግሮች እያስከተለ ነው። ይህን ለመፍታት እንግዲህ አንድ መንግስት የያዘ አቋም ክቡር ፕሬዚዳንቱን በመክፈቻ ስነ ስርዓቱ ላይ እንደተናገሩት ለሰላም ትልቅ ቦታ ነው የሚሰጠው። ሰላም አንዱ የትኩረት አቅጣጫ ነው። እንግዲህ የስትራቴጂ ለውጥ የታየበት ንግግርን ያደረጉት ማለት ይችላሉ። አንዱና ዋነኛው መንግስት የሀይል አማራጭን መጠቀም እየቻለ ሀይል እያሉ ያለ ሀይል ቢኖረውም በመሳሪያና በጉልበት ሰላምን አስከብራለሁ ብሎ እንደማይሄድ ቅድሚያ ለሰላም እንደሚሰጥ ቅድሚያ ለሰላም ሰጥቶ ወደ ሰፊ ሆኖ ሰላምን በማስቀደም የዜጎች ሕይወት እንዳይሞት የዜጎች ሕይወት እንዳይጠፋ፣ ንብረት እንዳይወድም፣ በመቻቻልና በመነጋገር በመመካከር በድርድር በዲፕሎማሲያዊ በሰላሚ መንገድ የሚደረጉ ነገሮች ላይ ቅድሚያ ይሰጣል ነው። ይሄ ነው የ2018 ትኩረት አቅጣጫው። ስለዚህ ግጭትን በማስቀረት የሰው ልጅ የሰው ህይወት እንዳይጠፋ ማድረግ አንዱ ቅድሚያ የሚሰጠው ነው ማለት ነው። ስለዚህ ሀይል አማራጭን ብቻ መጠቀም መንግስት ሰላምና ደህንነት ማስከበር አለበት ይገባልም ኃላፊነቱም ነው። ግን ያንን አማራጭ ብቻ ይዞ ለረጅም ዓመታት ባለፉ ስርዓቶች የነበሩ አካሄድ ሳይሆን አሁን ግጭትን በማስቀረት ለመሄድ ነው። የሰላም አማራጭን ክፍት ማድረግ በርን ክፍት የማድረጉ ላይ ትኩረት እንደተሰጠው ነው የገለጹት ክቡር ፕሬዚዳንቱ። ይህም የመንግስት አቅጣጫ ነው። ፖለቲካ ልዩነቶችን በጠረጴዛ ዙሪያ እንፈታለን ነው እና ብሔራዊ መግባባት እንዲሰፍን ሁሉንም አካታች የሆነ ሆነ ሀገራዊ መግባባት እንዲፈጠር መንግስት ያለውን ቁርጠኝነት ያሳየበት ነው ማለት እንችላለን። እና በቀጣይ በዚህ ለመስራት ታስቧል የሚል ነው። ይህንን ነው ኤክስፔክት የምናደርገው። በሰላም ጉዳይ የሚነሱ ጉዳዮች በዚህ ላይ ነው የመንግስት አቅጣጫ የሚያደርጉት ብዬ ነው የማስበው። መልካም ዶክተር ፌቲህ ማህዲ እዚህ ተገኝተው ለሰጡ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።